ሰላም ጤና ይስጥልኝ፣ ወደ የተከበራችሁ ተመልካቾቻችን፣ ከተወዳጅ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎችን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታም እናደርግ ይሆናል። ለሰዓቱ የደረሱ አዳዲስ አዲስ አጫጭር መረጃዎችን እናደርሳቸዋለን። በአዲስ አበባ ከተማ ሸሸ የሚሰሩ ወንጀለኞች ተያዙ። የትራንስፖርት አገልግሎት የሚሰጡ በመምሰል በተለምዶ የሸሸ የተባለውን ወንጀል የፈጸሙ ተጠርጣሪዎች ይዞ ምርመራ እያጣራ መሆኑን የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ አስታውቋል በተለምዶ ማሻሻ የሚባለውን ወንጀል ለመከላከልና አጥፊዎችን በቁጥጥር ስር ለማዋል በጥናት ላይ በመመስረትና ማስረጃ በማሰባሰብ ባደረገው እንቅስቃሴ ከዚህ ቀደም በንፋስ ስልክ ላፍቶ በቂርቆስ በቦሌ በአቃቂ ቃሊቲ በልደታና በአዲስ ከተማ ክፍለ ከተማ በልዩ ልዩ ስፍራዎች የትራንስፖርት አገልግሎት የሚሰጡ በመምሰል በተለምዶ ሻሻ በሚባለው ወንጀል የሚፈጽሙ አስራ አንድ አባላት ያሉ ሁለት ቡድኖች በቁጥጥር ስር አውሎ ምርመራ መቀጠሉን የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ አስታውቋል። ተጠርጣሪዎቹ ወንጀል ለመፈጸም ያገለገሉ ባቸው የነበሩ የሰሌዳ ቁጥር ኮድ ሁለት አዲስ አበባ አምስት ሶስት ሁለት ሶስት አራት ኮድ ሶስት ኦሮ ሀምሳ ሰባ ሰባት ሰባት እና ኮድ ሁለት አዲስ አበባ ቢ ሀምሳ አራት ሶስት ስምንት ተሽከርካሪዎችን መያዛቸውንና ከዚህ ቀደም በፈጸሙት የሻሻ ወንጀል አስፈላጊ ማስረጃ ተሰብስቦ አራት የምርመራ መዝገቦች እንደተደራጀባቸው ፖሊስ መርማሪው ገልጿል። የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ በግለሰቦቹ ላይ ምርመራውን አጠናክሮ እንደቀጠለና አስፈላጊውን ማስረጃ እያሰባሰበ በመሆኑ ከዚህ ቀደም ሲሆን በእነዚህ ተሽከርካሪዎች የሸዋሸዋ ወንጀል የተፈጸመበት ማንኛውም ግለሰብ ንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ በግንባር በመምጣት ወንጀል ፈጻሚዎቹን ለማየትና በምርመራ ማስረጃ መስጠት የሚችል መሆኑን ጥሪ አስተላልፈዋል። በምግብ እጥረት ለተጎዱ ህጻናት የተላከ አልሚ ምግብ በመሸጥ ለራሱ ጥቅም ያዋለው የጤና ጽህፈት ቤት ኃላፊ በእስራት ተቀጣ። በምስራቅ ሐረርጌ ዞን ዋጫሌ ወረዳ የዋጫሌ ጤና ጽህፈት ቤት ኃላፊ የሆነው ግለሰብ በምግብ እጥረት ለተጎዱ ህጻናት የተላከውን አልሚ ምግብ በመሸጥ ለራሱ ጥቅም ያዋለው ግለሰብ በእስራት ተቀጣ። የምስራቅ ቦረና ዞን ፖሊስ ዋና መምሪያ የሙስናና የመንግስት ገቢዎች ላይ የሚፈጸሙ ወንጀሎችን ምርመራ ክፍል ኃላፊ ምክትል ኢንስፔክተር ገልገሎ ዱባ ለብስራት ራዲዮ እንደ ያስተናገሩ ተከሳሽ በሩ ሮባ በውጫሌ ወረዳ ጤና ጽህፈት ቤት በማገልገል ላይ ሳለ 120 ካርቶን ከዓለም ምግብ ፕሮግራም የተላከ ፕላምፕሌት ከሚሰራበት ጤና ጽህፈት ቤት ጭኖ ለሽቀጣ ሸቀጦች ሱቅ ሲያከፋፍል በመገኘቱ በሙስና ወንጀል መከሰሱ ተገልጿል። ግለሰቡ ስልጣኑን በመጠቀም በፈጸመው ወንጀል አቃቤ ህግ ከፖሊስ ጋር በመሆን የምርመራ መዝገቡን በማጣራት የሙስናና የመንግስት ገቢዎች ላይ የሚፈጸም ወንጀል ለመከላከል የወጣውን መመሪያ ቁጥር 881 ህዝባር 11 በመጥቀስ ክስም መስርቷል። የአቃቢ ህግን ክስ የተመለከተው የምስራቅ ቦረና ዞን ከፍተኛ ፍርድ ቤትም ሰኔ 5 ቀን 2017 ዓ.ም በዋለው ችሎት ተከሳሹ በ8 አመት ከአምስት ወር ስራትና በ10 ሺህ ብር የገንዘብ መቀጮ እንዲቀጣ መወሰኑን ምክትል ኢንስፔክተር ገልገሎ ዱባ ጨምረው ለብስራት ተናግረዋል ስትል መባ ተመልካቾቻችን ከሀገር ውስጥ የያዝናቸው ጉዳዮች እነዚህን ይመስሉ ነበር። አሁን ደግሞ ከባህር ማዶ ወዳገኘናቸው ጉዳዮች እናልፋለን። ትራምፕ ያለምንም ቅድመ ሁኔታ ኢራን እጅ እንድትሰጥ ጠየቁ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ቴራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ቢጠይቁም በሁለቱ የረጅም ጊዜ ጠላቶች መካከል የአየር ጦርነት ስድስተኛ ቀኑን አስቆጥረዋል። ኢራንና እስራኤል አዲስ የሚሳኤል ጥቃትን ፈጽመዋል። የእስራኤል ጦር ሮብ ጠዋት በመጀመሪያዎቹ ሁለት ሰዓታት ውስጥ ሁለት የኢራን ሚሳኤሎች ወደ እስራኤል መተኮሱን አስታውቋል። በቴላቪቭ ላይ ፍንዳታዎችም ተሰምተዋል። እስራኤል በቴራን ደቡብ ምዕራብ አካባቢ የሚኖሩ ነዋሪዎች የአየር ኃይሉ የኢራንን ወታደሮች ተቋማት ስለሚመታ አካባቢውን ለቀው እንዲወጡ አስጠንቅቃለች። የኢራን የዜና ድረ ገጽ እስራኤል ከመዲናዋ በምስራቃዊ ክፍል ከኢራን አብዮቶች ጠባቂዎች ጋር በተገናኘ ዩኒቨርሲቲ ላይ ጥቃትም ሰንዝራለች። የኢራን ዜና ድረ ገጽ እስራኤል በሀገሪቱ ምስራቅ ከሚገኙ የኢራን አብዮቶች ጠባቃዎች ጋር ግንኙነት ያለው ዩኒቨርሲቲና የቴርሃን አቅራቢያ የሚገኝ የኮዲር ባልስቲክ ሚሳኤል ተቋም ላይ ጥቃት እየሰነዘረች ነውም ብለዋል። የዩናይትድ ስቴትስ የብሔራዊ መረጃ ዳይሬክተር ቢሮ ኢራን በመካከለኛው ምስራቅ ትልቁን የባትሌክ ሚሳኤል መታጠቋል እንደሆነ አስታውቃል። እስራኤል የባለስቲክ ሚሳኤል በዩኤል በእስራኤል እና በሌሎች ቀጠናዎች ኢላማዎች ላይ ወሳኝ መከላከያና አጸፋዊ ሀይል እንዳላቸውም ገልጻለች። ትራምፕ ማክሰኞ ዕለት በማህበራዊ ሚዲያ ላይ የአሜሪካ ትዕግስት ቀጭን ለብሶ ነበር ሲሉ አስጠንቅቀዋል። የኢራን መሪ አያቶላህ አሊ ካሚኔ ለመግደል ምንም ሀሳብ እንደሌለ ቢናገሩም የሰጡት አስተያየቶች የአሜሪካን ተሳትፎ የለም የሚለውን አቋም ማጠናከር አለመቻሉም በኢራን ላይ የበለጠ ጠብ አጫሪ አቋም እንዳላቸውም ጠቁመዋል። በትሩስ ላይ ከፍተኛ መሪ እየተባሉ የሚጠሩት የት እንደተደበቁ በትክክል አናውቃለን፣ ሲሉ ትራምፕም ጽፈዋል። አሁን አንገድላቸውም፣ ግን ትዕግስታችን አብቅቷል፣ ሲሉ አክለዋል። እስራኤል የሚሳኤል መከላከያ ና መጥለፊያ መሳሪያ እየተሟጠጠ እንደሚገኝ አንድ ሪፖርተር አመለከተ። ዌል ስትሪም ጆርናል እንደ ዘገበው እስራኤል የመከላከያ ጠለፋ መሳሪያዎች ዝቅተኛ ደረጃ ላይ እንደምትገኝ ና ይህ ሀገሪቱ ከኢራን የረጅም ርቀት የባስቲክ ሚሳኤሎች የመምታታ አቅም ላይ ተጽዕኖ ሊያሳድር ይችላልን ብለዋል። አንድ ስማቸው እንዲጠቀስ ያልፈለጉ የዩናይትድ ስቴትስ ባለስልጣን ለጋዜጣው እንደ ተናገሩት ዋሽንግተን ለወራት የአቅም ችግር እንዳለ ታውቃለች ና የእስራኤል መከላከያ በመሬት በባ ባህር ና በአየር ላይ እያሳደገች ነው። ዘገባው የእስራኤል ጦር በጉዳዩ ላይ አስተያየት እንዲሰጥ ቢጠየቅም ፈቃደኛ አልሆነም ብሏል። በቀጠለው የአየር ላይ ውጊያ ሮብ ረፋር ላይ የኢራን ሚሳይሎች በማካከላዊ እስራኤል አካባቢ የእሳት ቃጠሎ ማስከትለዋል። የኢራን ፋርስ የዜና አገልግሎት እንደ ዘገበው ከተደረጉት ኢላማዎች መካከል አንዱ በሰሜን እስራኤል የሚገኝ የሚሮን አየር ማረፊያ ነውም ብለዋል። ስፍራው ስለመመታቱ ግን ምንም ምንጭ የለም። እስራኤል በጦርነት ጊዜ ወታደራዊ የመረጃ ሳንሱር አለ እና ሚስጥራዊነት ያላቸው ኢላማ ች ከተመቱ ሚዲያ ስለ ጉዳዩ እንዲዘግብ አይፈቀድለትም። ሌላው ማክሰኞ ቀደም ብሎ የተመታው የጦር ስፍራ ሄሎ ዜሊያም ነው። በዚህም አካባቢ አውቶቡሶች ተቃጥለዋል። የኢራን መገናኛ ብዙሃን ስፍራ ወታደራዊ ቦታ ነው እያሉም ይገኛሉ። ተመልካቾቻችን እስካሁን ስትመለከቱት የነበረው ከተወዳጁ ጣቢያችን ብስራት ዩትዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችን ነው። መረጃዎችን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ አድርግ ያለው መልካም ጊዜ